እንድትለያዩ ነው እሺ የምፈልገው። እየሰማሁኝ ነው ማለት። አይ አታስጨንቀኝ ሁሌ። አንተ ደርሷ ደስታ ብለን መኖር አለብህ የለብህም። እሷ አትወድህም በቃ ብትወድ ኖሮ ለአንተን መስዋዕትነት መክፈል ያለባት መስዋዕትነት ሁሉ ትከፍል ነበረ መቅረትም ካለባት ትቀር ነበረ እኔ እንድትቀር አልፈለገም ነው ለአንተ ብዬ ነው የመጣሁት እዚህ ድረስ ማስተካከል ያለብኝ ነገር ማስተካከል ስላለ በእሷ ፊት እንደዚህ ታወሪ ይበቃል ለምደሞ አላወረ እንደሁም ግልጽ ነው መሆን ያለበት እንደሁም እንኳን ሰማች ገብቶሃል አይደለም በቃ ረ አትችልም። እኔ ወንድሜ በደንብ ነው የማውቀው። ገብቶሻል አይደለ? እሱ የራሱን ደስታ ማስቀደም አይፈልግም፣ ለሰው ደስታ ሲል መኖር የሚፈልግ ሰው። አዎ አንድ ላይ አንቺ አሁን ደካማ ሆኑን አውቀሽ እየተጠቀምሽበት ነው። ሰላም ሰላም፣ ውድና የተከበራችሁ የእኛ ፋሚሊዎች እንዴት ናችሁ? አላችሁ ወይ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ በዝት ይበልልን። እና ቤተሰቦች፣ ዛሬ ያለሁት አዲስ አበባ ነው። አዲስ አበባ በጥቻ አለሁኝ። ለምን አትሉኝም? አንዳንዴ የሆነ ነገር ይስተካከላል እያላችሁ ማ ይስተካከል? ነገር አላደለን እና ማርኬ አያውቅም እዚህ እንደመጣሁኝ ሄኖክ ዳውዬ ለታለው ና ማርኬ ቤት ይቀይሯል። አላወኩትም። አዲስ ቤት ቀይሯል እና ሄኖክ ዳውዬ ለት እሱን ያመጣኝ። ስለዚህ ምን አድርጋለሁ መሰላችሁ? አሁን ማርኬ ያለበት ሁኔታ ደስ አይልም። ማዘሩ በጣም ተጨንቃለች። እናት የልጇን ነገር ይነግራታል አይደለ? ና ሆዷ ይነግራታል። ስለዚህ እንደ ቤስት ፍሬንድ መቀጠል ይከብዳል አይደለ? ስለዚህ ማርኬ የሆነ መናገር አይችልም። የሆነ ነገር ሲጨንቀው ነገር አይችልም እና ከባድ ነው። እኔ ደግሞ ወንድሜ እንደዚህ እየሆነ እያየሁት ዝም ማለት አልችልም። ገብቷቸው አላደለ እና ያለፈ ሕይወት አለው ከዛ ፊት የነበረበት ነገር ምናምን እና አሁንም ተመልሶ እዛ ሕይወት ውስጥ እንዲገባ አልፈልግም። ስለዚህ እንደ ቤስት ፍሬንድ መቀጠል ሳይሆን መስተካከል ያለበት ጉዳይ መስተካከል አለበት። ስለዚህ ዛሬ ሁለታቸውንም ማግኘት የምፈልገው ቤት እሄዳለሁኝ። እና ሁለታቸውን ማግኘት አለብኝ። ያ መሆን የለበትም። ምን አለ መሰላችሁ፣ እሱ በባህሪው ምን አይነት ባህሪ ያለው መሰላችሁ፣ የራሱን ደስታ ይተውና የሰውን ደስታ ማስቀደም የሚፈልግ ሰው ነው። እንደዛ ደግሞ መሆን አይችልም እና ቤዚ መረዳት አለባት እሱን ማለት ነው። ምክንያቱም ያለፈ ሕይወቱን ታቃለች ገብቶች አለ አይደል? ስለዚህ እንዴት እንደዚህ ይቀጥላል? እንደዚህ መሆን አይችልም። ማርኬም ቢሆን ምን ልበላችሁ፣ እኔ አላቅም ብቻ ከባድ ነው ለዲም እና ማዘሩም በጣም እያዘነች ነው፣ እያዘነች ነው ስራችሁ በጣም እየተከፋች ነው፣ ውስጧ እየነገራት ነው። እና እዚህም እንድመጣ ያለገችኝ እሷ ነች። ምክንያቱም ሄጄ ማስተካከል እንዳለብኝ ማስተካከል አለብኝ ያለውን ሁኔታ ማለት ነው። እነሱ በእንደዚህ ሁኔታ መቀጠል የለባቸው መስተካከል ያለበት ጉዳይ መስተካከል ስላለበት ማለት ነው። ስለዚህ ሁለታቸውንም አናገራለሁኝ መሆን ያለበት ይሆናል። በዚህ ሁኔታ በጭራሽ በጭራሽ ማይቀጥል ነገር ነው እኔ ወንድሜ እንደዚህ ያየሁት እንዲጎዳብኝ አልፈልግም ወጪ ማዘሩ ማለት ነው አንዳንዴ ሆዷ ይነግራታል አላልኳቸው በጣም ነው የሚጨንቃት እና አንዳንዴ ትነሳና ማርኪ ምን ሆኖ ነው ምን ተፈጥሮ ነው ምናምን ትለኛለች እና ሁላ በጣም ነው የምደነግጠው ምክንያቱም ቪዲዮ አታይም ገብቷቸዋል ስለዚህ እንዴት ልታቅቻለች እንዴት ልትረዳ ቻለች እላለሁ ግን ያው እናት እስከሆነች ድረስ ይነግራታል ሆዷና ብዙ ነገሮችን ታውቃለች ስለዚህ ማርኬ በእንደዚህ ሁኔታ መቀጠል የለበትም። መስተካከል ያለበት ነገር ካለ ይስተካከላል። በቻልኩት አቅም ለማስተካከል እሞክራለሁ። ምክንያቱም ሁሌ እሱ ሁሌ ማለት ነው ቤተሰቦች የሰውን ደስታ ብቻ ነው የሚፈልገው፣ የራሱን ደስታ አይፈልግም። ምን ልበላችሁ ሰው ተከፍቶ ማየት ስለማይፈልግ የራሱን ደስታ ገለል የሚያደርግ ሰው ነው። እንደዚህ ደግሞ መሆን የለበትም። ገብቶቸዋል እስከ መቼ ድረስ የሰውን ደስታ ሁሌ የሰውን ደስታ የሚያስቀድም ሰው መጨረሻው መጎዳት ነው የሚሆነው ሁሉም ሰው ካጠገቡ ይርቀዋል እና ጉዳት ብቻ ነው የሚሆነው መጨረሻው ማለት እንደዚህ ደግሞ መሆን የለበትም በፍጹም ይ ወንድሜ እንዲጎዳብኝ አልፈልግም ስለዚህ ቤዚም እንድታቅ እንድትረዳ ፈልጋለሁኝ ገብቷቸዋል በእንደዚህ ሁኔታ መቀጠል ስለሌለበት ማለት በደንብ እንድትረዳው ያለውን ሁኔታ እና መቀጠልም ካለባቸው ለወደፊቱ አብረው እንዲሆኑ እንዲቀጥሉ ነው እንጂ መሆን ያለበት፣ እንደዚህ መሆን አይችልም። እንደ ቤስት ፍሬንድ እየተባለ ማይሆን ማይመስል ነገር ማለት ነው። ገብቷቸዋል። ስለዚህ እንደዛ መቀጠል የለበትም። እና ቤተሰቦች ቤት ይሄዳለሁኝ፣ ግዴታ እሱን ማግኘት ስላለብኝ ማለት ነው። ቤት ይሄድና እሱን አገኘዋለሁኝ፣ ግዴታ ማግኘት አለብኝ። ምክንያቱም በቃ ውሳኔ መወሰን አለብን አደለ? እዚህ ሆኖ መጉሳቆል ወይም ደግሞ የሆነ ነገር መሆን የለበትም። ስለዚህ እሺ ካለኝ ሁለታቸውን ጉዳይ ለማስተካከል እሞክራለሁኝ ገብቷቸዋል አደለ፣ አንድ እንዲሆኑ ለማድረግ ግዴታ መስተካከል ስላለበት። አይ እምቢ ካለኝ ደግሞ ግዴታ ማዘርጋ ይዤ ይሄዳለሁኝ ቡታጀራ ማለት ነው። ምክንያቱም እሱ ሕሊናው ሊያርፍ ይገባል። ገብቷቸው መረጋጋት አለበት። ስለዚህ ቡታጀራ ይዤ እሄዳለሁ። እሷን ደግሞ የማግኘት ቻንስ ካለኝ ታውቃላችሁ፣ ከሷ ጋር አልተገናኘንም። እኔ በቪዲዮ ነው እስከዛሬ ያየኋት። በጣም ነው መወዳት እውነት ለመናገር ማለት ነው። እና እሷንም ማግኘት እፈልጋለውኝ፣ ካገኘኋት ማለት ነው። ካላገኘኋትም ምንም ማድረግ አልችልም፣ እድሌ ነው። ስለዚህ እሱን አገኘዋለሁ። እሺ ካለኝ አስተካክላለሁ ያለው ሁኔታ። እምቢ ካለኝ ቡታጀራ ይዤ እሄዳለሁ፣ እና እሷንም አግኝቻት ለማስተካከል እሞክራለሁኝ ቤዚንም ግዴታ ማግኘት ስላለብኝ ማለት ነው። ምክንያቱም እሱን ብቻ ነገሬው ሳይሆን ማስተካከል ያለብኝ፣ እሱን ካገኘሁት በኋላ ያለው ሁኔታ በደንብ ዲቴል አወራውና በደንብ አወራውና እሺ ካለኝ ሁለታቸውን ለማስተካከል ነው መሞክረው። ገብቷቸዋል። ስለዚህ እሷን ማግኘት እንዳለብኝ እየተሰማኝ ነው። እሱን ብቻ ወቹ እሱን ብቻ ነገሬው ሳይሆን ከእሷም ጋር ሆነው መስተካከል ስላለበት ማለት ነው እና እሷንም አወራት አለሁኝ። እሱንም ማውራት ፈልጋለሁ፣ ግን ቀድሜ እሱን ማውራት የምፈልገው ምክንያቱም ውስጡ ምን ይሰማው ይሆን እንደነገርኳችሁ ነው። እሱ የሰውን ደስታ ስለሚያስቀድም በደንብ መረዳት ፈልጋለሁ፣ ወንድሜ ማለት ነው። እኔ እስከማውቀው ድረስ ለሰው ደስታ የሚኖር ሰው ነው። ስለዚህ በእንደዚህ ሁኔታ መቀጠል ስላለበት መጀመሪያ እሱን በደንብ ዲቴል አወራዋለሁ። ያለውን ሁኔታ እንዴት ነው ለማስቀጠል ያሰበው፣ ግብቶቹ እንደ ቤስት ፍሬንድ አይሆን እና እንዴት ነው ለማስቀጠል ያሰበውስ፣ እንዴት አብረው ሊቀጥሉ ነው ከእንግዲህ እሱ እየተጎዳ እሷን እያስደስት ማይመስል ነገርና ማይሆን ነገር ነው። ስለዚህ ግዴታ መስተካከል አለበት። እሱን አወራዋለሁኝ ቤት ሄድና አጠብቀዋለሁኝ። ጠብቀውና ካልመጣ ያው ደውለት አለው። ምክንያቱም መምጣቴን አያውቅም። ሲያየኝ ሊደነግጡ ላይ ይችላል። አልደወልኩለትም፣ ከደወልኩለት ሊቆጠ ይችላል ብዬ ነው። ስለዚህ ሳያቅ ድንገት ነው መሄድ አዲስ አበባ መምጣት የፈለኩት ማለት ነው። ስለዚህ አሁን ቤት ሄዳለሁኝ፣ እሱን አገኘኋለሁኝ እና ቤት ሄድና እሱን አገኘዋለሁ ያለውን ሁኔታ ካወራሁት በኋላ ደግሞ እሷን እንዲያገናኘኝ ማድረግ አለብኝ ከእሱ ጋር ብቻ መጨረስ ሳይሆን ከእሷም ጋር ማውራት ስለምፈልግ ማለት ነው እና ቤት እንሄድ አይደለን ቀኙን ተሳስቤ አንተን በመልመዴ ወዲያ አንድ ሆኗል መንገዴ ተሰምቷል

ሰው የለም። ቤተሰቦች ማን የለም። ቤት ውስጥ ማርክ የኖራን ብጠብቅ ነበር የለም። ደበረኝ ግን ስለሌለ ማለት ነው። እና እስኪ እስኪ እመጣ ልጠብቀው ደክሞኛል። ደግሞ ከመንገድ ሚመጣል አትለው በጣም ነበር መንገዱም ያደክመው በጣም ያደስማል መንገዱ ማለት ነው። ትንሽ ረድ ች ቤቱ ያምራል ከዛኛው ቤት ይልቅ ይህኛው ቤት በጣም ያምራል። ወድጀዋለሁኝ እኔ ማውቀው ያኛውን ቤት ነው፣ አደለም

ቤተሰብ አላስተዋወቅም በላይ የሚማቀው ነገር አለ። ቤቲ ትባላለች። ተመስገን ተመስገን። መጣች ከቡታ

ብዙ ጊዜ ለነገሩ አልነግረውም ታውቃላችሁ። ቤተሰብ የሆነ ቦታ ልሄድ ሲል አልነግረውም። አትናገርም፣ ብዙ ጊዜ ችግር አለባት። ደግሞ ካሜራ ማን ከየት አገኘሽው? ካለበት ነው። ብዙ ጊዜ እኮ ለኛልን ለእኔ ለእኔ ጊዜ አይገኝም። ለአንቺ ለአንቺ ጊዜ እንዴት ተገኘልሽ? እንግዲህ ያው በደንብ ስለምንቀራረብ ነው። እሺ፣ በርቱ በርቱ። እንዴት መጣሽ? እሺ፣ እኔ በአጋጣሚ የመጣሁት ካቃለ ውስጤ በጣም ጭንቅ ጭንቅ ቃለኝ እና ማዘርም ትንሽ ጨነቃት። ምን ሆነች ማዘር? አይ ምን ድንገት ነገር ብዙ ጊዜ ታስፈቅድም ሲባል ግን ድንገት አመጣጥሽ እና ደህና ነሽ? ደህና ነኝ። እንደነከሽ እግዚአብሔር ይመስገን። በጣም በድንገት የሚያስመጣ ምን ነገር ተገኝቶ ነው እንደዚህ? አይ ግዴታ መምጣት ስላለብኝ ክላስ ምናምን ጨርሰሽ? አይ ክላስ እና ግዴታ መምጣት ስላለብኝ አንተ ማውራት ስላለብኝ፣ ያለ ሁኔታ በጣም እያስጨነቅን ስላለ ማዘርን በጣም እየተጨናነቀች ነው። ግዴታ ማውራት አለብኝ አንተ። በእንደዚህ ሁኔታ ከይቅርታ ጋር እንዲህ ትወጫለሽ። እሱን ማውራት ስለፈለገ እሷ ኑሮ ምን ችግር አለው ንተን ብቻ ማውራት ከፈለገች ችግር የለውም። አይደለም ምንም የሚያሳስብ ነገር ከእሷ ጋር የተያያዘ ነገር ነው አይደለም? ማርክ ምን መሰለህ ግን አንተን ብቻ ማውራት እፈልጋለሁ። ተረዳኝ፣ ገብቶሃል? በቃ ብቻዋን አንተን ማውራት ከፈለገች፣ እያስፈራሽኝ፣ እያስደነገጠችኝ ነው። የምታወሩት ነገር ካለ እኔ ማለት ጣልቃ መግባት አልፈለግም እኮ ከእሷ ጋር የተያያዘ ከሆነ

ኖ ማርኬ ነምዶች ከምትለው አንዳንዴ ድርቅ አትበል ገብቶሀል አንተ ሁሌ የምታስበው የራስ ደስታ ምናምን ነገር ትተውና ለሰው ደስታ ነው የምትኖረው እንደገና እንደ አዲስ ለምን ትሆኛለች በቃ ነግሬሻለሁ አይደል ብዙ ነገሮችን አውርተናል ከማዘር ጋርም ያለውን ነገር እንዳትነግሪያት ብዬሽ ነበር ነግራሻት ነው ኖ እኔ ነግሪያት አይደለም ግን እናት አይደለች ያለው ሁኔታ ምናምን ያሳስባታል በደንብ ማለት ነው ገብቶሀል ስለዚህ አንተም ማሰብ አለብህ ሁሌ ለሰው ደስታ ምናምን ብለን መኖር የለብህም ምንድን ማሰብ አለብኝ ደስተኛ እኮ ነኝ ያልኩት አይደለህም። አላደለ ይሄ ውስጡ በጣም እየቆሰለ ወይም ደግሞ ውስጡ በጣም እየተከፋ የሚስቅ ሰው እንደዛ ነው እየሆንክ ያለኸው አንተ ገብቶሀል አይደለም? ምን ማለት ነው? አሁንም ደስተኛ ነኝ፣ በቃ ያለውን ነገር ጨረሱ። ማርኪንም እንትን ትላለህ። በእኔ ፊት ለማስመስራት አትሞከር። ምንም ደስተኛ አይደለህም? እኔ በደንብ ነው የማውቀኝ። እኔ እኮ ወንድሜ አውቃለሁኝ እንዴ። ቤቲ አሁን በዚህ ሰዓት አሁን እንደዚህ ማሰብም ሌላ ነገር ከውሽታ ውስጥ መግባት አልፈለይው። ልክ መጀመሪያ ማርኬ እኔን አዳምጠኝ ማለት ታላቂነ እኔ ብዙ ጊዜ አንተን እሰማሃለሁኝ አይደለ። ስለዚህ እኔም አንተም ደግሞ እኔን መስማት አለብህ። ገብቷል አይደለ። እኔ የምልህን ነገር መስማት አለብህ። ምን እንዳደርግ ነው? እሺ ምን? እኔ በደንብ እንናወራ ፈልጋለ። ምንድነው ማወራሽ ነገር እንዳለ እኮ አውርቼሽ፣ ከካሜራም ጀርባ እኮ አውርቼሽ ጨርሻለሁ። መጀመሪያ ተረጋጋ። ሚዲያ እንደ አዲስ እያነሳሽብኝ እኔ እንደ አዲስ እያነሳ አይደለም። ገብቷል። አሁን እናንተ ከቢዚ ጋር እንዴት ነው ልትቀጥሉ ያሰባችሁት? ኖርማል ፍሬንድ እኮ ጨረሰ ነው። እንዴት እንደ ፍሬንድ ትቀጥላላችሁ? ይሄ እኮ ማይመስል ነገር ነው። እኔ ከመሰለኝ እኮ ኖርማል ነገር ነው። ምን ማለት ነው? ከመሰለኝ ገብቷል። ነገ ለአንተ ህይወት ሪስክ የሚያስወስድ ነገር መሆን የለበትም። እኔም ተረዳኝ እንደገና ማዘር በጣም እየተጨናነቀች ነው፣ እዛ ማለት ነው በጣም ከፍቷታል። ልጄ ምኑ አድምጠኝ መጀመሪያ ልጅ አደለን ይነግራታል፣ ሆዷ ይነግራታል። ገብቷል አይደለም? ስለዚህ አንተ ማድረግ ያለብህ እዛ ጋር ማዘር እየተጨናነቀች ነው፣ እኔንም እያስጨነከኝ ነው። እንደገና እንዲሁ ዝም ብዬ ሳይክ ማለት ነው ዝም ብለህ ነው የምትስቀው ለላይ ለላይ የለም፣ እንደዛ ነው እየሳቸው ያለው። ስለዚህ እንደዛ መሆን የለበትም። እኔ እናንተ በደንብ ማውራት አለብን በእንደዚህ ሁኔታ ሁለታችሁ አትቀጥሉም። ገብተል አንተ ያለፈህን ታሪህን ያለፈ ታሪክን ታውቃለህ አይደለም ድጋሚ መጎዳት አለብህ። እንደውም አታወራኝ። ቤቴ ትንሽ ጊዜ ነው የቀራት። በቃ እስክትሄድ ድረስ በቃ እንደዛ መሆን አለበት። እስክትሄድ ድረስ አንተ ለሷ መስፋትነት ትከፍላለህ ማለት ነው ገብቷል። ምንም አማራጭ የለኝም። ምንም ማድረግ አልችልም ማለት ነው። እሱ በቃ ለእኔ ብላ የሆነ ነገር ውሳኔ እንድትወስን አልፈልግም። ሀሳቧን እንድትቀይር አልፈልግም። ስለዚህ አንተም ለእሷ ብለህ የሆነ መስዋዕት እንትከፍላለን። ከዛ በኋላ አንተ ነገር ትጎዳለን። እስከ መቼ ነው አንተ ለሰው ብለ እየተጎዳ የምትኖረው? እየተጎዳ አይደለም። አሁን ወደ ራሴ ለመመለስ እየሞከርኩኝ ነው። አይደለም ምንም አይደለም። እንደዛ የሆነ አይደለም። ተረጋግተ ጊዜ ወስደን ማሰብ አለብን። እየሰማኝ ነው አይደለም ማሰብ አለብህ በደንብ ድረስ እሷ ገብቶሃል አይደለ? የራሷ ደስታ ብቻ እያስቀደመች ነው። ስለዚህ አትወድህም ማለት ነው። ካልልደደች ደግሞ አንተ ከእሷ ጋር ጊዜ ማሳለፍ መጨረስ የለብህም። እየሰማኝ ነው አይደለ? በደንብ ድሰማኝ እፈልጋለሁኝ። ስለዚህ ሲቀጥልም ሁለታችሁ ብጨራሽ አብራችሁ እንድትሆኑ አልፈልግም። ምን ማለት ነው? እስክትሄድ ድረስ እኮ አብራኝ እስክትሄድ ድረስ የሚባል ነገር አለ። ነገር ስትጀምር እስከ መጨረሻው የሚሆንን ነገር ነው እንጂ መወሰን ያለብህ። ሁሌ አንተ ሁሌ ሁሌ እኔንም ደ እንዲ እኔንም አታስጨንቀኝ። ሁሌ አንተ ለእሷ ደስታ ብለህ መኖር አለብህ የለብህም። እሷ አትወድህም። በቃ ብትወድ ኖሮ ለአንተ መስዋዕትነት መክፈል ያለባት መስዋዕትነት ሁሉ ትከፍል ነበረ። መቅረት ካለባት ትቀር ነበረ። እኔ እንድትቀር አልፈለገም ነው ለምድ ነው ቤት ማደረጀ ማይመስል ነገር እኮ ነው። አንተ ራሱ እያደረክ ያለው የማይመስል ነገር አይደለም። ትንሽ ጊዜ ነው አይደለ የቀረት? በቃ ለትንሽ ጊዜ ሲባል አንተ እንደዚህ መሆን አለብህ የለብህም? በቃ ማለት ነው፣ ጊዜ ማሳለፊያ ያደረግችህ ገብቶሃል። አንተ ቆም ብለህ ጊዜ ወስደህ ማሰብ አለብህ። እየሰማኸኝ ነው? እግዚአብሔር እንደዚህ አትበይ። ምን ማለት ነው እንደዚህ አትበይ? እኔ እኮ ነኝ የአንተን ነገር ያሳስበኛል። ነገ የሆን ነገር እንድትሆንብኝ አልፈልገም። ስለዚህ መለያየት ካለባችሁ ትለያያላችሁ። እየሰማኸኝ ነው አይደለ? ምንድን ነው መለያየቱ? ምን ማለት ነው? እንድትለያዩ ነው እሺ የምፈልገው። እየሰማኸኝ ነው

ማለት ነው ነው። እንደ እህት አይ፣ ማርያምን ሄመር ነው የሚያስከፋ ነገር አልተናገርኩም። እንደ እህት ማውራት ያለችው ነገር ስነ ስርዓቱን ያዝሽ። መሆን ያለበት ይሆናል። ገብቶሃል? ግልጽ መውጣት ስላለበት ልክ ነው። ቱርኪሽ አንተን እየጎዳሁክ ነው? እንደዛ እየታሰብን ያለው እና እንደዛ ላሰብ ነበር። አይ አይደለም ማርያም ነን ያሰብኩት፣ አንተም ደስተኛ ሆነ ከኔ ጋር ብረክ እንዳሆንክ ነበር። ጥያቄጠይቅሽ ትወጇዋለሽ? አትወጁ? ብትወጁ ኑሮ ለሱ ብለሽ ብዙ መስዋዕትነት መክፈል ትቺ ነበረ። ገብቶሻል አይደለን ማለት ምን? አንተ ዝም በል። ምንም ማውራት አትችልም እኮ እኔ ወንድሜ በደንብ ነው የማውቀው። ገብቶሻል አይደለ? እሱ የራሱን ደስታ ማስቀደም አይፈልግም። ለሰው ደስታ ሲል መኖር የሚፈልግ ሰው አይደለ? አንቺ አሁን ደካማ ሆኖ ነው አውቀሽ፣ እየተጠቀምሽበት ነው። ምን እየተጠቀምኩ ነው ሳይሆን ምን ተጠቀምኩኝ? ምን ጥቅም ፈልጌ ተ ምንሰ ማውራት ካለብን ና፣ እሱ በደንብ እናወራለን። ምን የምታወሪው ነገር የለም። በቃ እኔ የዘጋሁትን ነገር ለምንድን ነው እንደ አዲስ የምትከፍቺው? እየከፈትኩኝ አይደለም በአዲስ ከእኔ ጋር መጋጨት ይል ለዚህ ል ማርያምን

አይደለም ከህይወቱ መውጣት አለብሽ። መውጣት ካለብሽ ገብቶሻል አይደለም? ስነሳ ያስ ህይወቱ እንጣብ አልፈልገም። ወንድሜ እንዲጎዳ አልፈልግም። እኔም እንዲጎዳ እኮ አልፈልግም። ህይወቱ እንዲበላሽ እኮ እኔም አልፈልግም። እሱ ፈልጎል አይደል? አብሮኝ ነው ያለው። አስገድጂው አይደለም እኮ አስገድድሻል አይደለም? ነገር ሆኗል በቃ። ገብቻ የሆነ ነገር አድርገሽዋል፣ እንጂ እኔ ማርኬን ወንድሜን አውቀዋለሁ። እንደዚህ እኔ ባለምን አይደለም። እንደዚህ ነው፣ ምንም ነው። እዚህ ድረስ ማስተካከል ያለብኝ ነገር ግልጽ ነው መሆን ያለበት

እኔ አንተ እንዲከፋህ ፈልጌ አይደለም እኔን ተረዳኝ ገብቷል የነገ ወትክ ያሳስበኛል ነገ የት ቦታ ሊወድቃል ይሄ ልጅ ሁሌ እሷ እንድትጠቀምብህ ነው የምትፈልገው ሁሌ ሁሌ እሷ እንድትጠቀምብህ የማይመስል ነገር ገብቷል አይደለም አይሆንም አይሆንም የእኔ ነገር አይሆንም ማርኮ እኔን ተረዳሽ፣ እንዲከፋ ትፈልጊ አይደለም። ስለዚህ ተረጋጋ። እኔ አንተ ደስታ ነው የምፈልገው እኮ። የእኔን ደስታ ትፈልጊያለሽ አይደል? በቃ እሺ። እጄ ላናግራት አታነ ማድረግ የሌለብሽ ነገር ነው ያደረገው። ትክክል ነኝ እኮ እኔ። ምንም ያጠፋሁት ጥፋት የለም። አንተስ አልገባሽም። እኔ ከራሴ ጋር ተማክሬ ነው ይሄንን ነገር ለማድረግ። አልተማከርክም። ጊዜ ራሱ ወስድን በደንብ ማሰብ አለብ። አላሰብክም። ገብቷል አይደለም? ምንም አላሰብክም። ይህም ማወቅ አለብን። እሷ ስለታመመች ሌላ ነገር ስለሆነች ኦኬ ገብቷል እኔ ሴት ልጅ ነኝ አይደለም ስለታመመች ነው እንደዚያ ያደረከው ነገ ወይ ትጎዳብኛል ኖ እንደዚያ መሆን የለበትም ገብቷል ለእሷ ጥቅም ብለን አንተ ዛሬ እዚህ መሆን የለበትም ስነስርዓትን ያዝ ገብቷል እኔ እዛ ማዘር እየተጨነቀች ታቃለ ቪዲዮ አታይም አደለ ወደ ይነግራታል ከዛ ምን ሆኖ ነው ምን ተፈጥኖ ብላ እያስደነገጠች ነው ገብቷል አደለ ስለዚህ መሆን የለበትም እኔ በአንተ ምክንያት እንደዚህ መሆን አለብኝ? ማዘር እንደዛ መሆን አለባት የለባትም። ማርኬ ቆም ብለህ ማሰብ አለበት። ገብቷል አይደለ ይሄ ነገር ማርኬ። ስማኝ፣ እኔ ለአንተ ብዬሽ ነው ማይሆን ነገር ነው። እሺ ይሄ ነገር ጭራሽ አይሆንም። ግን ነገር የተሻለ ቀን ነው፣ ለአንተ የተሻለ ቀን ነው ይመጣል። ስማኝ እሺ። ተይ እሺ፣ ተይ እሺ፣ ይሄን አታናደኝ እሺ፣ ተይ ማርኬ

ቤተሰቦች እኔ ልክ እኮ ነኝ፣ ገብቶቿን እኔ ልክ ነኝ። እስከ መቼ ድረስ እሷ የምትጠቀምበት እሷ እንድትጠቀምበት አልፈልግም። ወንድም ምን ያሳስበኛል? እንዲ እንዴት እንዴት ነው ያስ፣ ሲጀምር እሱ ከራሱ ጋር ሁላ አይደለም። ከራሱ ጋር ቢኖሩ እንደዚህ አይነት ውሳኔ አይወስንም። እሷ እስክትሄድ ድረስ እንደዛ የሚባል ነገር አለ። ቤተሰብ የለም።